ሰላም ጤና ይስጥልኝ ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ የምንመለከተው እንግዲህ ለአይናችን ጤና ና የእይታ ጥራት የሚረዱ ምርጥ አራት ምግቦችን እና የአይንን ጤና ለመጠበቅ ማድረግ ያለባችሁ ተጨማሪ ነገሮችን በዝርዝር የምናየው ይሆናል። እንደተለመደው እንግዲህ ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ የጤና ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡኑ። አሁን በቀጥታ ወደ ጉዳያችን ስናልፍ እንግዲህ አይን እንግዲህ ለሰው ልጅ ትልቁ ስጦታ ነው። ይህንንም እንግዲህ ተገቢውን ትኩረት መስጠት አስፈላጊ ነው። በተለይም እንግዲህ እድሜ እየገፋ ሲሄድ ነው ብዙዎቻችን ተጽዕኖ ነው የምናውቀው። ስለዚህ በየቀኑ የምናደርጋቸውን እንቅስቃሴዎች አይንን የማይጎዳ መሆኑን እርግጠኛ መሆን አለብን። እንግዲህ በተለይም ከስክሪን ጋር ተያይዞ በዚህ ሰዓት የብዙዎች አይንን ለጉዳት እየተጋለጠ እንደሆነ ይታወቃል። እንግዲህ ለአይን ጥራት ከፍተኛ ጥቅም አለው በሚል ለምግብነት የሚውሉት ምግቦች ውስጥ ዋነኞቹን ብዙዎቻችን እናውቃለን። እንግዲህ ተመራማሪዎች ባወጡት የጥናት ውጤት አትክልቶችን ጨምሮ በርካታ ምግቦች የአይናችንን የእይታ ጥራትና ጤናን ለመጠበቅ ጠቃሚ መሆናቸው ይታወቃል። እንግዲህ ለዛሬም የአይንን ጤንነትና የእይታ ጥራትን ለመጠበቅ የሚረዱ ምርጥ አራት ምግቦችን በቅደም ተከተል ወደ እናንተ የማደርስ ይሆናል። እንግዲህ ከአንደኛውና ከመጀመሪያው ሲጀም አንደኛውና የመጀመሪያው እንግዲህ አቮካዶ ነው። እንግዲህ አቮካዶ ሉተንና ዣንተን የተባሉ አንቲ ኦክሲደንት ንጥረ ነገሮችን በውስጡ የያዘ በመሆኑ በብርሃን ምክንያት እንግዲህ በአይናችን ላይ የሚደርሰውን ጉዳት ለመከላከል አቅሙ ከፍ ያለ ነው። እንግዲህ ዣንቲን የተባለው አንቲኦክሲደንት በእድሜ ምክንያት የሚከሰት የእይታ ችግር፣ በደም ግፊት፣ ለከፍተኛ የብርሃን ጨረር በመጋለጥ፣ በአመጋገብ ችግር በአይናችን ላይ የሚከሰተውን የጤና ችግር የሚከላከል ፍራፍሬ ነው። እንግዲህ በተጨማሪም አቮካዶ ቫይታሚን ሲ በውስጡ መያዙ አይናችንን ጤነኛ ሆኖ እንዲቆይ ይረዳል ማለት ነው። ስለዚህ ለእይታ ጥራት የተሻሉ ከሆኑ ምግቦች መካከል አንደኛውና የመጀመሪያው አቮካዶ ነው ማለት ነው። እንግዲህ ወደ ሌላኛው እና ወደ ሁለተኛው ሳልፍ፣ እንግዲህ ሁለተኛው እንቁላል ነው። እንግዲህ እንቁላል የአይናችንን ጤና በመጠበቅ በኩል ያለው ጠቀሜታም ከፍተኛ መሆኑ ይነገርለታል። እንግዲህ የቫይታሚን ኤ ምንጭ የሆነው እንቁላል ለአይን ጤንነት ጠቃሚ ነው። እንግዲህ ልክ እንደ አቮካዶ የእንቁላል አስኳልም ዣያንቲን የተባለውን አንቲኦክሲደንት በውስጡ በመያዙ በብርሃን ጨረር ምክንያት ባይል የሚከሰትም ጉዳት ለመከላከል የሚረዳ ይሆናል ማለት ነው ሌላኛውና ሶስተኛው እንግዲህ ካሮት ነው እንግዲህ ካሮት የአይናችንን የእይታ ጥራት እንደሚጨምር ከዚህ በፊት ሲነገር የነበረ ሲሆን በጥናትም የተረጋገጠ ጉዳይ ነው እንግዲህ በቫይታሚን ኤ የበለጸገው ካሮት ቤታ ካሮቲን የተባለ ንጥረ ነገር በውስጡ በመያዙ እንግዲህ የአይናችንን የእይታ ጥራት ከፍ ያለ እንዲሆን ያደርጋል። እንግዲህ በጥናቱ ላይ እንደተመለከተው ቫይታሚን ኤ፣ ቤታ ካሮቲን፣ ቫይታሚን ሲ፣ ቫይታሚን ኤ፣ ዚንክ እና እንደ ኮፐር ያሉ ንጥረ ነገሮችን የሚወስዱ ሰዎች ከእድሜ ጋር ተያይዞ ለሚከሰት የአይን ችግር የመጋለጥ እድላቸው 25 በመቶ የሚቀንስ ይሆናል ማለት ነው። ስለዚህ ሌላኛው እንግዲህ ለእይታ ጥራት አስፈላጊ ምግቦች መካከል ካሮት ነው ማለት ነው። ወደ አራተኛው ሰልፍ እንግዲህ አራተኛው አረንጓዴ ሻይ ነው። እንግዲህ አረንጓዴ ሻይ በርካታ የጤና ጠቀሜቶች እንዳሉት የሚነገርለት ሲሆን እንግዲህ ከነዚህ ውስጥም የሰውነት ክብደትን ለመቀነስ እና የአእምሮን የመስራት አቅም መጨመር ተጠቃሽ ሲሆኑ ከዚህም በተጨማሪ እንግዲህ ለአይናችን ጤንነት ጠቃሚ ነው። እንግዲህ በአረንጓዴ ሻይ ውስጥ ያሉት እንደ ቪታሚን ሲ ሉተን እና ጂያንቲን የተባሉ አንቲኦክሲደንቶች ካንሰርን፣ የልብ ህመምንና የአይን በሽታን ለመከላከል ይረዳል። እንግዲህ ከዚህም በተጨማሪ አረንጓዴ ሻይ ውስጥ የሚገኘው ገሎ ካትቺን የጥረ ነገር ለአይን ጤንነት ያለውን ጠቀሜታ ከፍተኛ ነው። እንግዲህ አይናችን ከጤንነት ዋነኛው እና ቀዳሚ ነው። እንግዲህ የአይን ጤንነት ለመጠበቅ ማድረግ ከሚገባችሁ ተጨማሪ ነገሮች መካከል እንግዲህ አንደኛው በየጊዜው የአይንን ምርመራ ማድረግ ይኖርባቸዋል። እንግዲህ ብዙዎቻችን የአይናችንን ሁልጊዜ ጤነኛ እንደሆነ እናስባለን። ነገር ግን የአይን ባለሙያ በመጎብኘት እና ተገቢውን ምርመራ በማድረግ ብቻ ነው የአይናችን ጤንነት ማረጋገጥ የምንችለው። እንግዲህ ከዚህም ጋር በተያይዘ እንደ ግሎኮማ እና ዳፍንት የመሳሰሉ የአይን በሽታዎች ምንም ምልክት ላይኖራቸው ስለሚችል በየጊዜው ክትትል ማድረግ አስፈላጊ ነው ማለት ነው። ሌላኛው እንግዲህ የቤተሰብን የአይን ጤናን ታሪክ ማወቅ አስፈላጊ ነው። እንግዲህ ከቤተሰብ አባላት ጋር ከዚህ ቀደም ስለነበራቸው የአይን ጤና ታሪክ ማውራት ተገቢ ነው። ምክንያቱም ብዙዎች ከአይን ጋር በተያያዘ የተለያዩ በሽታዎች በዘር ሊመጡ ስለሚችሉ ራሱን ቀድሞ ለማዘጋጀት፣ ለመጠንቀቅ ይረዳል። ስለዚህም ከቤተሰባችሁ አባል መሀል ስለ አይን ህመም ጋር የተያያዘ ታሪክ ካለው ይህንን ማወቅ አስፈላጊ ነው ማለት ነው። ሌላኛው እንግዲህ የአመጋገብ ስርዓትን ማስተካከል ነው። እንግዲህ ካሮት ለአይን ጥራት ጠቃሚ ነው ሲባል ሰምታችሁ ሊሆን ይችላል። እርግጥ ነው። ከዚህም በተጨማሪም አትክልት የበዛባቸው ምግቦችን መመገብ ለአይን ጤንነት ሰፊ አስተዋጽኦ አለው። በተለይም ደግሞ እንደ ቆስጣ እና ሰላጤ ያሉ ምግቦችም ለአይን ጥራት የሚመከሩ ናቸው ማለት ነው። ሌላኛውና እንግዲህ የክብደት መጠንን መከታተል አስፈላጊ ነው። ከመጠን በላይ ያለፈ ክብደት ለስኳርና በሽታዎች ከማጋለጡን በላይ የአይንን እይታ እስከ ማሳጣት ሊደርስ የሚችል ጉዳይ ሊያስከትል ይችላል። ስለሆነም እንግዲህ የክብደት ችግር ካለባችሁ ሐኪምን ማማከር አስፈላጊ ነው ማለት ነው። ሌላው እንግዲህ የአይን ወይም ደግሞ የፀሐይ መነፅሮችን ብትጠቀሙ የተሻለ ነው። እንግዲህ የአይን መነፅሮች በተለየ የስራ ሁኔታ መጠቀም የአይንን ካላስፈላጊ ጨረርና ቆሻሻዎች ለመከላከል ይረዳል። እንግዲህ በመጨረሻም ለአይን አስፈላጊውን እረፍት መስጠት ያስፈልጋል። በተለይም እንግዲህ አብዛኛውን ጊዜያችሁ በኮምፒውተር እና ጨረር በብዛባቸው መሳሪያዎች ላይ የምታሳልፉ ከሆነ በየሀያ ሰከንድ የአይናችሁን ሽፋሽፍቶች በማርገብገብ ለአይናችሁ እረፍት መስጠት ተገቢ ነው ማለት ነው። ማለት ነው እንግዲህ በዚህ መልኩ ለአይናችሁ እና ለየታችሁ ተገቢውን ትኩረት በመስጠት አስፈላጊውን ነገር ማድረግ ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ነበር። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማሳወቅ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ቪዲዮዎች እንገናኛለን። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ለአሁኑ ቻው።